እናንተ እዚህ ቁጭ በሉ እና ጆከር አለምን ይገዛል በሉ። የአማራን ወንድ ልክ በተሳዳቢ ወንድ ልክ ማድረግ ሰው አዋራጭ፣ እናትን አዋራጅ የአራጂ እንዳለች እናትን አዋራጅ፣ ህፃናትን ተሳዳቢ አድርጋችሁ አማራን ወንድ እዚህ ኢንተርኔት ላይ በነጉቺ ምላስ እንዲዋረድ አድርጉት። አማራ ልጆች ጆከርን እንወዳለን ስትሉ ስድብን እንወዳለን። ጆከር ምንድነው ጥቅሙ? አማራን ያስከበራል? አማራን እያስከበረ በቲክቶክ ወይም ጌም በመጫወት አማራን የኦሮሞን ሰድቦ በቲክቶክ ወይም ጌም በመጫወት አማራን እያስከበረ ተደብቆ በመሳደብ አማራን እያስከበረ ነው። ወንድ ወንድ ተደብቆ ሴትን ፈርቶ ተደብቆ ሴትን የሚሳደብን ወንድ አንግሰሽ፣ ጭራሽ ዓለምን ይቀይራል አላልሽ። ስለዚህ ጆከር ፋኖ ነው ካላችሁ ፋኖም ጆርናሽብለሚ ስለዚህም ፋኖ ይፈራል እንጂ፣ እኛ በጣም ፋኖ ማለት አማራ እናቶችን በማሰደብ ገንዘብ ሜክ የሚያደርግ ማለት ነው። ጆከር አማራ እናት ስትሰደብ የገቢ ምንጩ ደስ ይላል፣ ገንዘብ ይስላል። እንጆ ካፋኗችንን እናከብረዋለን እኔም አከብረዋለን። ይህ እኮ ትልቅ ኦፖርቹኒቲ ነው። አማራ እናትን በማሰደብ እናትን ተዋርዳ ስትሰደብ ገንዘብ ማግኘት ኦፖርቹኒቲ ነው። ሲያጠፋ ካቻዬ እኔ በጣም ውድ ግን ያንተ እናት ስትሰደብ ገንዘብ ይሰራ። ባለፈውም በሳራ ባል ምክንያት ጆከር ሌላኛው ያድያ የመላው የጎጃምን እናቶች ነው የሰደበ። መላው የጎጃም እናቶች በሳራ ግዢ ባለዛው ወንድነት ያለው ባል ምንሽሩን ይዞ የገባ ባል ማለት ነው። መራዊ ካቡን ይዞ ለገባ ባል

የአማራ እናት መሰደብ የገንዘብ ምንጭ እንዴት ሊሆን ይችላል? እኛ ጎጃኖች መሽጠን ላውትን ጆከርን እንጠለዋለው። ወጣኝም እኮ ግን እነ ራስን ለምንድነው ገንዘብ አይሰሩት? እነ ራስ ገንዘብ አይሰሩ ገንዘብ አይሰሩ፣ ተሳዳቢ ናቸው። በጣም ትክክል ናቸው ነው ትክክል አይደሉም ግን እናትን አማራን እናት አሰድቦ ገንዘብ አይሰራም። ራስ ገንዘብ አይሰራም። ከራስ ላስጥልሽ ብሎ ከስንቱ ገንዘብ እንደወሰደ ግን ታውቃለህ? ጆከር ከነራስ ከነ ራስ ከነካቻ ላስጥልሽ ብሎ እንዳይሰድቡሽ ልከላከልልሽ እያለ ከስንቱ ነው በቆይን በምን እየተቀበለ ያለ። ለምን ራስ ለምን ገንዘብ ሲሰራ አይቼው አላውቅም። እንደገባ ይታገላል ይታገላለ። አማራ አረዳዱ ትክክል ነው አይደለም ግን ገንዘብ ሜት አያደርግም። አማራ እናቱን አሰድቦ ገንዘብ አይሰራም። ራሱ የአማራ እናት መሰደብ ለጆከር የገንዘብ ምንጭ፣ ወደድክም ጠላህም። እመሪ አማራ እናቶቻችን ሲሰደቡ ጆከር ተናዶ አያውቅም። ገንዘብ ማግኛው ምንጩ ነው ደስ ከተሳደበ በኋላ ጌም ይከፍታል፣ ወደ ገንዘብ ይሰጣል። ከተመላለስኩ ከዛም ዲፌንድ አደረጉኝ እኔን እኛ አማራው መቀጠ ምናምን ይላል። ከዛም በኋላ ጌም ይከፍታል፣ ድምቅ ይላል። ከዛም በኋላ ወደ ገንዘብ ይሰጣል። አሁን ቀዝቅዞበታል ጌሙ ድራማ ክሬት ያርክ። ጆከር የአማራን እናት ካላሰደበ ገንዘብ መስራት አይችልም። ቲክቶክ ስለዚህ በየሄደበት ነገር መተንኮስ፣ አማራ እናት የምትሰደበትን መንገዶች ሁሉ ማዘጋጀት ነው ስራ። አማራ እናትን ቀን ከሌሊት የሚያሰድበው ጆከር፣ ጆከር፣ ጆከር የአማራን ፖለቲካ እዚህ ቲክቶክ ላይ ያበላሽ በእውቀት የሚያወሩትን እየሰደበ የሚያሳድድ ጆከር አማራ ምሁራን ቲክቶክ ላይ እንዳይመጡ የሚፈሩት በእሱ ምክንያት። የተማረ አማራ ፖለቲከኛ ምናምን እኳና ምክንያቱ ጆከር። ስለዚህ ከነ ራስ ላስጥላችሁ እያለ ልከላከልላችሁ እያለ ገንዘብ እየቀው ተቀበለ አማራ እናት ስትሰደብ ለልናረግ ያለችው የአማራ መገና አማራ እናት ስትሰደብ ገንዘብ እያገኘ ሙባረክ፣ የኦሮሞ እናት ስትሰደብ ገንዘብ እንደሚሰራው ጆከርን የአማራ እናት ተዋርዳ ስትሰደብ ደስ ነው፣ ምክንያቱም ሚያገኙ እናንተ ስሜታችሁ ስለሚነካ እናቶቻችሁን ስለምትወዱ ገንዘብ አውጥታችሁ ቲክቶክ ወይን ትሰጣላችሁ። ሄዱ። ከእነማን ጋር ነው የሚጫወተው? ከእነ ሙባረክ ከእነ ምናምን ጋር። ሙባረክ ኦሮሞ እናትን አሰድቦ ገንዘብ ይሰራል። መሀመድ ስልጤ ነው። ምንድን ነው መሀመድ? ፕሬዚዳንት መሀመድ መሀመድ ነው እሱን። ኦሮሞ እናትን አሰድቦ ማህበረሰብን እያስያዘ፣ እሱ ደግሞ እብድ እብድ ነው የሚጫወተው። ልንገራቸው፣ ስልጤው ማለት ነው። እብድ እብድ ጨውትና ይሳቅለታል። አጠፋ አይባልም። ጋለቻን ገፋፍቶ እዚህ ገደሉ ውስጥ ከከተቱት እዮዳብና ጓልሰገንና ፕሬዚዳንት ማለት ነው። ላስት ሞመንት ዳልቻ ከመታሰሩ አንድ ቀን በፊት ጋዝ ሲጨምር ሲያርከፈክፍ የነበረው ማሙድ ፕሬዚዳንት ማለት እሱ፣ ማህበረሰብ ወለጋን እያስያዘ ጌም ይጫወት አስቦን ዘር ማዘሬና ሲዞ ጌም ይጫወትና ለአማራ ሰጦት እውነትም ድሮም ያማራ ነው ይላል። ከዛን ያኛው አማራው ደግሞ ጎጃምን ያስይዛል ምናምን። ማህበረሰብን እያስያዙ እኮ ቁማር ቁማር ማህበረሰብን አሲዙ ከዛ ምንድን ነው እብድ ነው ይባላል። ይሳደባል፣ ማንነትን ይሳደባል ምናምን እና ይሄ እውነት ፕሬዚዳንት ማሜ ማሜ አማራን ሰድቦ ኦሮሞን አነሳስቶ ብር እንደሚሰራው ሁሉ ጆከር ኦሮሞን ሰድቦ ገፋፍቶ አማራ እናታችሁ ስትሰደብ ስትዋረድ፣ ያቺ እናት ማለት ነው። አማራ እናት፣ ምስኪኖ ምስኪኖ እናት ስትሰደብ አይናደድም። ጆከር ገንዘብ ይሰራል፣ ገንዘብ ይሰራል፣ ቲክቶክ ኮይን ይሰራል። ደስ የሚል በኮዝ፣ እናንተ እናታችሁ ስትሳደብ ስትሰደብ ኢሞሽናል ትሆናለች። እውነታው። ሄ ለማንኛውም፣ ለምንድን ነው እነ እንትና ማይሰሩት

እንኳን አንቺ እኔ ላይ ቪዲዮ የመስራት አቅም ሞራል ኑሮች ሳይሆን

እየራሽታችሁ ኦሮሞን ቱለማ ኦሮሞ ላይ ለማስነሳት ሆን ተብሎ ስቱፒድ የሆነ ዋይ ኦንሊ ወለጋ ድራማ። ያ ዋይ ኦንሊ ወለጋ እነዛ ሰዎች ማለት ወለጋ እዚህ ጋር ይጨፍራል አሉ አደል? ሌሎቹ ኦሮሞዎቹ እና ባርኮድ አላቸው ወይ? እነዛስ ደሞ አለጋ ምናምን የሚሉት ወለጎች ናቸው። በርዝ ማርክ ካለወለቀ ደብሊው ሳይን ግንባራቸው ላይ አለ አንተ ማህይም እከክ ተደራጅተ ሀገር ሰላም ካልሆነ አንተ ቪዛን ታገኛለህ ግን ዋጋ የሚከፍለው የድሃ ልጅ ይሄ ስቴጅ የሆነ ድራማ እንደሆነ ያስታውቃል ግልጽ ግልጽ የሆነ ድራማ ዋይ

ካቻ የለሽ ሴት ነሽ። ችኛዋ ካቻ ሴት ናት? ባይጸጉር ካቻ የለሽ። አይ ላቭ ዩ ካቻ የለሽ። ደግሞ ይህ ሰገሌው ሰገሌ መቶ ኮፍን ተአ ምን ለወጠ ሶላ የኦሮሞን ህዝብ አንድ ደረጃ ከፍ አድርጓል።

እኚህ ሴትዮ ሰላሌ ኦሮሞ ናቸው። ሰላሌ ላይም እ ሴትዮ ታስለቅሳላችሁ ለወለጋ ጉዳይ መቼም ሴትዮ ታስለቅሳለ። ፌክ ፕሮፓጋንዳ እንደሆነ ያስታውቃል። ወለጋ ውስጥ ሰው ሊፈናቀል ይችላል። ሰው ስለተፈናቀለ አንድ ጀሪካን ዘይት ህይወታቸውን ቀየረ? እኚህ ሰዎች ከንብረታቸው ከቄያቸው ሲፈናቀሉ ሚሊየንስ ኦፍ ብር ነው ሉዝ ያረጉት። የአንድ ሺ ብር ስንት ብር ነው? ዘይት ሄጃ ድካን ዘይትን ያላቅ የአንድ ሺ ብር ዘይትና ሀያ አምስት ኪሎ ጤፍ ወይ ስንዴ ህይወታቸውን አይቀይርም። እኔ እንደም አይመቸኝም። እርዳታ ከእርዳታው ይልቅ አንተ መደግፋቸው ቅቤያም ሹሩባ ቁጭ ብሎ ሲጎነደሩ የሚሉት እከኮች ህዝባችንን ሊተውልን ይገባል። ህዝባችንን ሰላም የሚነሱት አንተ ቶላን መደገፋቸው፣ ቅቢያም ወንዶች ናቸው። እነዛ ቅቢያ ከንቱ የህይወት ዓላማ የሌላቸው የወለጋ ኦሮሞ ያዋረዱ፣ ድሃ ያረጉ፣ እርቃን ከሀብታችን ከመናችን ከህይወታችን እንዳንሆን ያደረጉን እነሱ ነው። ህዝባችንም ሊተውልን የሚገቡት ህዝብ መሃል ሆኖ መከላከያ ገብቶ እንዳይወጋ የሆነው

አንዱም ጥሬ ሁሉም ጥሬ ነፃ ላውጣሽ ባዮች፣ እነሱ እስካሉ ድረስ ህዝብ ይፈናቀላል፣ ሰላም አይኖርም፣ ይሞታል፣ ህዝባችን ድሃ ይሆናል፣ ወለጋ ስደተኛ ይሆናል፣ እናንተ መሀይም ይሆናል፣ ይዋረዳል፣ ወደ ታች ይቆረቁዛል። ጃልመሮ ወለጋ ውስጥ እስካለ ድረስ ወለጋ ወለጋነቱን ሆኖ አይቀጥልም። ይህንን

እና ያለ ስለዚህ፣ ለአንተ ትልቁ ነገር ውመተ ኬኛ ቡቃዬ ፊ ዘይት ኬነሜት ዘይት ምን ይሰራል? ቀያቸውን ተፈናቅለው በሰላም በማጣት አንተ በምደግፋቸው አሸባሪዎች ምክንያት ህዝባችን ሰላም ሰላማቶ፣ ከዛም በኋላ ባለ ሀብቱ ዘይት ሰጡ። ምን ይጠቅማል? ዘይት ዘይት አይጠቅሙም። ሰላም ነው የሚበጀው፣ ለእኛ ህዝብ ሰላም ነው በሰላም ወቶ መግባት ነግዶ ልጆችን ማሳደግ ልጆችን አስተምሮ ማሳደግ ለኛ የሚበጀው እንጂ ምን ይጠቅመናል? ዘይት፣ ሀያ አምስት ኪሎ ጤፍ እና ስንዴ ለወለጋ ኦሮሞ ተሰጠና፣ ይሄ እኮ ስድብ እኮ እንደ አንድ ወለጋ ከስድብ በላይ ስድብ ነው። ወርቅ ላይ ሚኖርን ህዝብ ተፈናቅሎ ዘይት ተሰጠ፣ ይሄ እኮ ውርደት ነው፣ እንደ ወለጋ ኦሮሞ ውርደት ነው ሚገባ ብልቅ እንዴ ዘይት ኪሎ ስንዴ ምን ይሰራላችሁ? ሀያ ኪሎ ስንዴ አንድ ጀሪካን ዘይት ምን ይሰራል? እኔ አሁን የሰለቸኝ ገርጋስ እየተባለ ብር ይሰበሰባል። ሀያ አምስት ኪሎ ስንዴ ላይ እላዩ ላይ ዘይት ያደረጉና እርዳታ ተካሄደ። ሌቦች፣ ሌቦች ስፔሻሊ ደግሞ ጅራዳር ኦርግ የምትባሉ ድርጅቶች ጅራዳ ኦርግ የምትባሉ ሌቦች የዚህ ጓደኛ ኮ ነው። ያኛው ከሬ ደምቱ የሚባል ተቃልቃል ታስ ከሬ ደምቱ እኮ የእሱ ጓደኛ ኮ ነው። አሁን ኬንያ የገባው ከረ ደምቴ ደምቴ ደምቴ ኬንያ ትገልት የምሬቁ ነው እግረኛው ብሎ ማለት ነው። ሄዶ ሄዶ ሄዶ ኬንያ ገባ። ጥቁ ቀማው መተው ቆፍ እንቀባ ምናምን ብለህ ማለት ነው። ድንጋይ ተንተርሰህ የምትተኝው ውሸታም። ለማንኛውም ለማያውቃችሁ እኛ ህዝብ የሚያስፈልገው ሰላም ነው። አይተዋል። እኔ ከድንጋይ ወንተራሱ ፓርት ያሳቀኝ እግሩን ደግሞ ታውቃለህ፣ ወፍራም ሚስት እንዳለችው በርዶት እግሩን እንደሰቀለባል ድንጋይ ላይ ነው አስባል ሜዳ ያለ ድንጋይን ለመንከራስ ወስኖ አንዱን እግሩን ደግሞ ሌላ ድንጋይ ላይ አድርጎ ፎቶ ቢነሳቀቅ እና በጣም ባለጌዎች ናቸው እነዚህ፣ በጣም ለሕዝብ ሰላም ማይሰጡ። የቤታን እናትም ረሳቸው። ሄለን የቤታን እናት ረሳቸው። የቤቾቹንም መረዳቱ ተረሳ። ፌመንምና ሄለን ተጣሉ። የቤታና ስትነካ የመጨረሻ የቤታና ስትነካ ወዘ ኦኬ ለ የቹቹ ምስኪኑ ቹቹ ሲነካ፣ ምንም ያላረገው ቹቹ ሲነካ፣ ሴጉዬ ኢት ወዝ ኦኬ ፎር ዩ በት በት የቤታናት ስትመጣ እስናት ኦኬ። ከዛም በኋላ የቤታናት ደግሞ ጋሽ ሆና ሲያስፈራሯት፣ በድህነቷ ሲያስፈራሯት፣ ኦሮሞ ስለሆነች ደግሞ ከወጣች በጎቹ ልጅን ቆርጥመው ይበላሉ ብለው ስለፈሩ ይነው እስናት ኦኬ። ፌር ግን አይደላችሁ አንዳንዴ ማለት ብዬ መቼም ጊዜ ፍጆ ብለን አሁን እንደናውራ ብዬ ነው እንጂ እንደ ነጠላ እየለበሰ ፌር አልነበራችሁ እግረኛውን አልወደውም ይልቁንስ እኔ የቤታ እናት እንደ እውነት ከሆኑ እግረኛው ሚዲያ ሄደው እነዚህ ልጄን አፋልጉኝ ምናምን እንደሚሉት ሄደው እንግዲህ የዩቱበር ሪፈር ቢደረጉ ይ እኔ ያገባኝ ሳሾፍ ነው። እኔ አይመለከተኝ ማን ያልከኝ። ዳሚቲያችን ኢትዮጵያ ነው። ብትርታቤትይ እውነታቸው እንግዲህ በድህነታቸው ምክንያትና በኦሮሞነታቸው ምክንያት ከታፈነ እስናት ቢያን እንደ አንዲት ኦሮሞ እንደ አንዲት ኦሮሞ በኦሮሞነቷና በደሀ እናት በመሆኗ ከታፈነ እና ልጃቸው ደግሞ ያልፈለገቻቸው ኦሮሞ መሆኗ ከታወቀ እጠላለሁ ብላ ከሆነ እስናት ወያል አይመስላል እናቶቹ ላይ እንደዚህ ቢደረገ ምን ይሰማቸዋል? ግን እኔ ብዙ ሀሳብ መስጠት አልችልም በዚህ ጉዳይ ላይ ልቡ የሚሰበር ሰው ካለ ስልክ ስታቀል